ከዚህ በመቀጠል ደግሞ ድርጅቱ ምን አይነት ያዘራረፍ ዘዴን ይጠቀማል ፣ እንዴትስ ከዚህ አይነት ውንብድና መትረፍ ይቻላል የሚለውን እንመለከታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አርማች ተመልካቾቻችን፣ በዛሬው ፕሮግራማችን ላይ አጠቃላይ የንግድ ባንክ ተጠቃሚዎችን ሁሉ ይመለከታል። አዎ እርግጥ ነው። ታዲያ ይህንን ፕሮግራም እስከ መጨረሻው ተከታተሉ፣ ቪዲዮንም ላይክ አድርጉት፣ ቻናሉንም ሰብስክራይብ አድርጉት እያልኩ ወደ ፕሮግራማችን እናመራለን። በነገራችን ላይ ሁላችሁም የኢትዮጵያ ንግድ ባንክ ያወጣው አዲሱን ማስጠንቀቂያ መረጃ ለእህት ወንድሞቻችሁ፣ አጠቃላይ ለወዳጅ ዘመዶቻችሁ ሸር እያደረጋችሁ መረጃውን እንድታደርሱልን ስንል በአክብሮት እንጠይቃለን። እንግዲህ አዲስ የማጭበርበር ስልት በኢትዮጵያ ንግድ ባንክ ተጠቃሚዎች ላይ በስፋት እየተንሰራፋ ይገኛል። ከዚህም የማጭበርበር ስልቶች እንድትጠነቀቁ ስንል ነው አዲሱን መረጃ እነሆ እንግዲህ። በትናንትና እለት ትናንት ማለትም መጋቢት አምስት ሁለት ሺህ አስራ ሰባት ረፋዱን ነው የኢትዮጵያ ንግድ ባንክ እንካችሁ ያለው ኦኤምዲ 67 ወርኪንግ ቻናል ይህ ኦኤምዲ 67 ወርኪንግ ቻናል የሚል ስያሜን የያዘው ውንብድና ድርጅት ማን ነው? ስራውስ ምንድን ነው? የሚለውን ደግሞ የኢትዮጵያ ንግድ ባንክ በዝርዝር አስቀምጦታል። እንግዲህ ይህ የውንብድና ድርጅትን በማቋቋም ቁጥራቸው ቀላል የማይባሉ ኢትዮጵያውያንን የተለያዩ ማጭበርበር ዘዴዎችን ተጠቅመው የመረጃና በርካታ ገንዘቦችን ምዝበራ በማካሄድ ላይ እንደሚገኝ በትላንትናው ዕለት የኢትዮጵያ ንግድ ባንክ መግለጫ አውጥቶ እጅግ ከፍተኛ ጥንቃቄ እንድታደርጉ ሲል አሳስቧል። እንግዲህ ይህ አጭበርባሪ ድርጅት ከሌሎች ማጭበርበሪያ መንገዶች ለየት የሚያደርገው ምንድነው? የሚለውንም በስፋት አስቀምጦታል። ይህ ዘራፊ ድርጅት ከሌላው ማጭበርበሪያ መንገድ ለየት የሚያደርገው ነገር ቢኖር በተለያዩ የማህበራዊ ሚዲያ ተጠቅሞ በብዛት እየተከተሉት በማድረግ ዘረፋውን እያካሄደ እንደሚገኝ ነው በባንኩ ያገኘነው መረጃ የሚያመለክተው። ምክንያቱም ቁጥራቸው ቀላል የማይባል ኢትዮጵያውያኖች በሙሉ እነዚህ አጭበርባሪዎች የባንካቸውን ማለትም የኢትዮጵያ ንግድ ባንክ ስምና አርማ በመጠቀም ሐሰተኛ የማህበራዊ ትስስር ገጾችን በመክፈት ወይንም በሌሎች ስሞች በተከፈቱ ሐሰተኛ ገጾች ላይ ከባንኮቻችን ጋር የሚሰሩ በማስመሰል ለማጭበርበር ድርጊታቸው የሚረዳቸውን ሐሰተኛ መልእክቶችም እንደሚያስተላለፉ ጭምር ነው። ከንግድ ባንክ የወጣው መረጃ እንደሚያመላክተው እዚህ አጭበርባሪዎች የውሸት በሆነ ወይንም በሌላ ምርቶች ወይንም ንግዶች ላይ ኢንቨስት ለማድረግ የሚያበረታቱትና ሐሰተኛ የስራ እድል ማስታወቂያዎችንና ሌሎች ህብረተሰቡ የሚስቡ መልክቶችን በማስተላለፍ ዝርፊያ የሚፈጽሙ ናቸውም በማለት አስቀምጧል። ከዚህ ጋር በተያያዘ በምስል የያዝ ነው ኦኤምዲ 67 ዎርኪንግ ቻነልስ በሚል ስም የተከፈተው ይህ የቴሌግራም ገጽ ከባንካችን ጋር እንደሚሰራ ያስተላለፈውን መልእክት ሐሰተኛ መሆኑን እያሳወቅን ደንበኞች ተገቢውን ጥንቃቄ በማድረግ ራሳቸውን ካጭበርባሪዎች እንድጠብቁና ከዚህ በመቀጠል ደግሞ ድርጅቱ ምን አይነት ያዘራረፍ ዘዴዎችን ይጠቀማል፣ እንዴትስ ከዚህ አይነት ውንብድና ራሳችንን ማዕቀብና ማግለል እንችላለን የሚሉትን ደግሞ በዝርዝር ወደ እናንተ እናድርስ። እንግዲህ በቅድሚያ ማድረግ የሚገባቸው ነገር ከማያውቁት ግለሰብ የሚደርስዎትን የማህበራዊ ሚዲያ እንወዳጅ ጥያቄ በፍጹም መቀበል እንደሌለባቸው ነው። የኢትዮጵያ ንግድ ባንክ በዋነኝነት ያስጠናቀቀው ሌላው የቅናሽ ማስታወቂያዎችን በጥርጣሬ ይመልከቱ። ያ ማለት ከሌሎች ማስታወቂያዎች አንጻር እስከ 50% የሚሆን ቅናሽ እናደርጋለን እያሉ በርካታ በጣም ብዙ የሚባሉ ኢትዮጵያውያን በእንዲህ አይነት የማጭበርበር ሰለባ ውስጥ መግባታቸው ነው የተገለጸው። በሌላው በኦንላይን ብቻ ለተዋወቁት ግለሰብ ገንዘብን መላክ እጅግ ከፍተኛ ስህተት ነው። ምክንያቱም በዚህ ሳምንት ውስጥ ብቻ በሺዎች የሚቆጠሩ ኢትዮጵያውያን ይህንን አይነት ድርጊት ስለፈጸሙ ከፍተኛ ጥንቃቄ ማድረግ እንደሚገባችሁ ነው በትናንትና ዕለት የኢትዮጵያ ንግድ ባንክ ያወጣው መግለጫ እንደሚያመላክተው። ሌላው በማህበራዊ ሚዲያ የግል መረጃዎችን አይስጡ። ምክንያቱም በርካቶች የግል መረጃዎችን በማህበራዊ ሚዲያ ስለሚያስተላልፉ፣ የማስታወቂያ አስነጋሪዎችን ህጋዊነት ሳያረጋግጡ ምንም አይነት እርምጃ መውሰድ እንደሌለባቸውም ከዚሁ ጥንቃቄ ውስጥ ተካቷል። ከማህበራዊ ሚዲያ ጓደኛ የሚመጣን የእርዳታ ጥሪ በጥንቃቄ ይፈተሹ፣ ከፈተሹ ካመኑበት በኋላ ብቻ ነው ወደ ተግባር መግባት ያለባችሁ። ሌላው ከማያውቁት አካል በሚደርሶት አጭር የጽሑፍ መልእክት ኢሜይል፣ ወይንም የማህበራዊ ሚዲያ መልእክት የሚያገኙትን ማስፈንጠሪያ ወይም ሊንክ በጭራሽ በጭራሽ መክፈት የለባቸውም። እነዚህ ድርጅቶች በስፋት የሚንቀሳቀሱት የሆነ ሊንክ ልከው በዛ ሊንክ አማካኝነት በርካታ ገንዘቦችን እየወሰዱ ያሉበት ሁኔታ ስለሆነ ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል። የኢትዮጵያ ንግድ ባንክ በትናንትና ሁለት እንግዲህ መግለጫ አውጥቶ ለኢትዮጵያውያን ሁሉ እንዲደረስ መረጃውን አውጥቶ እንግዲህ ወደ እናንተ መተናል ማለት ነው። ታዲያ ይህንን የመሰለ መረጃ በርካታ በሺዎች የሚቆጠሩ እህት ወንድሞች ከመጭበርበራቸው በፊት ቪዲዮን ለሁሉም ተደራሽ አድርጉት። የሚሰማችሁን ሐሳብ አስተያየት በኮመንት አስቀምጡልን። ዛሬ ያቀረብኩላችሁ መረጃ ይህን ይመስላል። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።